አዋጅ 25ኛ የጠቅላላ ጉባኤ ተወካዮች መደበኛ ልዩ ጉባኤና ህብረት ስራ ማህበሩን 18ኛ ዓመት የምስረታ ክብረ በዓል አከበረ። አዋጭ የገንዘብ ቁጣ ባንዳ ብድር ህብረት ስራ ማህበር 25ኛ የጠቅላላ ጉባኤ ተወካዮች መደበኛ ልዩ ጉባኤና ህብረት ስራ ማህበሩን 18ኛ ዓመት የምስረታ ክብረ በዓል መጋቢት 13 ቀን 2017 ዓም በኢንተርሌክሪ ሆቴል አክብሯል። የእንኳን መጣችሁ ንግግር ያደረጉት የህብረት ስራ ማህበሩን መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ ለጠቅላላ ጉባኤ አባላት የእንኳን ያደረሳችሁ መልእክት ያስተላለፉ ሲሆን በመልእክታቸውም አዋጭ በብዙ ዳሮቶች ና ስኬቶች ታጅቦ እዚህ መድረስ የቻለ ና ዘርፉ እንዲያድግ የበኩሉን አስተዋጽኦ ማበርከት የቻለ መሆኑን ገልጸዋል። አዋጭ ከሀገር ውስጥና ከተለያዩ ዓለም አቀፍ መድረኮች የቀሰመውን የልምድ ሀብትና እውቀት በመጠቀም ዘርፉን ለማበልጸግ ና ወደፊት ለማንደርደር እየተጋያለ ግዙፍ ተቋም ነው ብለዋል። አያይዘውም አዋጭ በ18 ዓመታት ጉዞ ውስጥ በሀገሪቱ ኢኮኖሚያዊና ማህበራዊ ዘርፎች ላይ ራሱን አስተዋጽኦ በማበርከት የማይተካ ሚናውን መጫወት የቻለ ና በጠራ ራዕይ የወደፊት መዳረሻውን ተመልክቶ ዓለም አቀፍ ተወዳዳሪ ህብረት ስራ ማህበር የመሆኑን ህልሙን በሚገባ እያሳካ የሚገኝ ኢትዮጵያዊ ተቋም ነው ሲሉ ገልጸዋል። አዋጭ ባካበተው ልምድ ይኸው ከሀገር ውስጥና ከተለያዩ ዓለም አቀፍ መድረኮች በቀሰሙ የልምድ ሀብትና እውቀት ዘርፉን ለማበልጸግና ወደፊት ለማንደርደር እየተጋ የሚገኝ ግዙፍ ተቋም ነው። አዋጭ በጠራራይ የወደፊት መዳረሻውን ተመልክቶ ዓለም አቀፍ ተወዳዳሪ የህብረት ሥራ ማህበር የመሆን ህልሙን በሚገባ እያሳካ የሚገኝ ኢትዮጵያዊ ተቋም ነው። የጉባኤውን የመክፈቻ ንግግር ያደረጉት የህብረት ስራ ማህበሩ የስራ አመራር ኮሚቴ ሰብሳቢ አቶ መስፍን ገብረስላሴ ለአዋጭ 18ኛ የምስረታ በዓል እንኳን ለደረሳችሁ መልእክት በማስተላለፍ በአዋጭ መመስረት ከፍተኛ ሚናውን ለተጫወቱት ለአዋጭ መስራችን ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ በልዩ መልኩ ምስጋና በማቅረብ የዕለቱ አጀንዳ የህብረት ስራ ማህበሩ የ2017 ዓ ም በጀት ዓመት የመጀመሪያ ስምንት ወር አፈጻጸም ሪፖርት የሚቀርብበትና አዲስ አመራሮችን ለመምረጥ አስመራጭ ኮሚቴ ከጠቅላላ ጉባኤ የሚሰየምበት መሆኑን ተናግረዋል። ዛሬ የአዋጭ ምስረታ 18ኛ ዓመት የምናከብርበትና የምንዘክርበትና የምናከብርበት ቀን ነው። በመሆኑም ሁላችንም እንኳን አደረሰን በተለይም የማህበራችን መስራች እና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመን በልዩ ሁኔታ እንኳን ደስ ያለ ላሉ። በዛሬው ስብሰባችን የምንወያይባቸው እና ውሳኔ የምናሰርፍባቸው አጀንዳዎች የበጀት አመቱ የመጀመሪያ ስምንት ወራት አፈጻጸም አጭር ሪፖርት ይቀርብልናል። ሌላ የትኩረት መነጋገሪያ ነጥባችን የአመራር አባላትን መተካካት ለመፈጸም በሚቀጥለው ስብሰባችን ማካሄድ እንደምንችል ለዚህ አስመራጭ ኮሚቴ መሰየም ይኖሩብናል። ይህም ሌላው አጀንዳችን ነው። በመጨረሻም የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ህብረት ልማት መሪ ስራ አስፈጻሚ አቶ ብርሃኑ ዱፌራ እንደገለጹት የህብረት ስራ ማህበራት መነቃቃት አዋጭ ከፍተኛ ሚናን ተጫውተዋል ብለዋል። ባለበት የአዋጭ ስራ ሴክተሩ በጣም ደስተኛ ነው። ቅድም አቶ ዘሪሁን ሲያነሳ እንደነበረው ሁሉ በአሁኑ ሰዓት ላይ ለዚህ ኢንዱስትሪ መነቃቃት ምንም ጥያቄ የለው። የአዋጭ ሮል እጅግ በጣም ከፍተኛ ነው።